ታ ስርጭት ነው አውቀሃል። እሺ፣ ዛሬ ስለ ህልም ነው የምናወራው እና በእሱ ላይ ብቻ እናተኩር። ሰታችን እንዳሄድብን የመጀመሪያ ቀኔ ነው። እንደዚህ ነገር ስትሳተፍም በጓደኛዬ በኩል ነው ያገኘሁት። ስልክህንም ትምህርቱን ግን ምን ይልክልኛል። ግን ያው ውጭ ሀገር ነው ያለሁት እና ብዙም እንትን አለለውም። ለመጀመሪያ ጊዜ ነው ላይ የሚያየው ከአሁንም እንደ እድሉን ያገኘሁት አሁንም እንደዚህ እሺ ግን ታዲያ ትምህርቱን ሳታዳምጠው እንዴት ነው የምንግባባው? ትምህርቱን ማዳመጥ ሳይሆን ያው ኦርቶዶክስ ነኛው የጭንትና ይጨንቀኛል ብዙ ከፍቸው ትም ማለት አልችልም። ይጨንቅ ሲም ወዲያው ነው ማለት ሌላ ዩቲዩብ ነገሮች ሌላ ነገር ነው ማለት አለ ብዙ እንትን ያለ ሌላ ነገር ቀይሮ ነገር ውስጥ የሚለኝ ምናምን። እሺ እስቲ ትጨንቃለህ፣ ከገባህ አይቀር የምናወራው ስለ ህልም ነው እና ምን ትነግረናል? ያው ህልም እኮ ያው እሱ አይቸዋለሁ እንትኑ ዩቱብ ላይ ገብቼ የጸረ የጣ ወደ አንብቤያለሁ። እሺ እና ህልም እንደዚህ ያ በተደጋጋሚ የተቀበረ ብር አገኛለሁ አዳዲስ ብሮች እና እና አንድ ጓደኛ ያለ የእንትን ቁጥር የሰጠኝ ለእሱ ነግሯለሁ። እና እንደዚህ ልጅ ነው እንደዚህ ይለኛል እና በሆነ ሲደጋገም ከሱ ጋር እንደጋር ከሱ ጋርም ሆነ አየሁት በህልሜ አድሬ እሱንም እንደዚህ ያገኘው እኮ ስለው መንገድ እየመራ ይወስደኛል። በዚህ ጋር ግባ በዚህ ግባ እያለ ባለትዳር ነህ ወይስ አይደለህም? ጓደኛ ነበር። ሌላ ጓደኛ እንደገና ሌላ ጓደኝ ነው ፍሬንድሽፕ አለ። ብር ማየት በህልም ትዳርና ልጅ ማለት ነው፣ ሁለቱንም ነው። ሳንቲም ማየት ግን ትዳር ውስጥ ያለ ሰው ወይም ደግሞ ብቻ ትዳር ውስጥ ባይሆንም ቢሆንም ልጅ ማግኘት ነው። ብር ማየት ግን በጣም ጥሩ ነው። የበለጠ ደግሞ ደስ የሚለው ደግሞ አዳዲስ ብር ነው የምታገኘው። እና መንፈሳዊ ሰው ሲሆን ወደ እግዚአብሔር በጣም ብትቀርብ በጣም ደስ የሚል አዲስ የሆነ ላይፍ ነው የምትኖረው የሚል ትርጉም ያለው በጣም ሲመነዘር ውስጡ ብዙ ዝርዝር አለ። ልክ እንደዛ ደግሞ ትዳር ውስጡ ስትገባ ሚስትህ እና ልጅ ብዙ ዘርህ ይበዛል። እንደዛ ነው ትርጉሙ። ጓደኛ የሚገርም እንትን ነች የአንድ ወር የአንድ ወር አ እና ከተዋወቅኳህ እንገናለ ስለዚህ፣ ሰብስባታ ታዲያ እኮ አሁን እኮ ነገርኩህ። እኮ አሁን ልጅ ብቻ ለሚያገኘኸው የልጅህናትም ሚስትህ ነው የምትሆነው። እና ምንድንነው እሱ ወደኋላ ያንቀራፈፈህ ምንድን ነው? ጓደኛ የነበረች ሳይሆን ሚስቴ አድርጋት። ሚስትህ ከሆነች በቃ ሚስቴ በላት። አዎ ትክክል። አዎ እና እሱን ከዋ እሱ ግን እየመረኝ ውስጥኛል። በዚህ ግባ ስሉ ከሰጠኛልኩ ያንተ በዚህ ሂድ፣ በዚህ ሂድ እያለማለ በህል ተደጋጋሚ አይዋሉ ምናልባትም የሚመክር ፐርሰናል ህይወት የምነግረው ጓደኝ ነዋለ ማሳልፎ ላይሆነነ ተለቅ ያለ ሰሆ ና በጣም ብዙ ነገር የሚመክረኝ ሰው ነው። በጣም ደስ ይላል ጓደኛ ማግኘት በአሁኑ ሰዓት። በእውነት ብትጎዳም ምንም ብትልም ብትጣላም እንኳ ራሱ በትህትና መክሮ ገስጹ ያንተን የአንተን የማይልክልኝ የሆነ እንደዚህ ፓስተሩ የማይልክልኝ የለም ያንተን እንዳለ ሁሉ ነገር አንተ እንትን የምትላቸውን አለ አይደል፣ ቪዲዮችም ተመልከት ይደኛለን። ያው ቦታ አልሰጠውም ምን እያለ ነው ግን በተደጋጋሚ ነገሩ አለሱ የሆነ እያሰለችዎትን ግን ወደ አንተ ትምህርት እንደ የሚገፋፋኝ አንዳንዴ ምስል ለምን አጭሩን ትምህርት አታዳምጥ? አጫጭሮቹን ሰዓታቸውን እና የመጀመሪያ አካባቢ ልቀኳቸውን አጫጭር ናቸው በጣም ስለጨነቀኝ። ሌላው ግን ትምህርቱን ሲልክልህ ጓደኛህ ራሱ ያስጠላሃል። አዎ ምናምን አው ይው ለመቤታችን ስል መኖር አይደለም እሱማ፣ የመቤታችንም የገብርኤልም የሚካኤልም ስል ጠንቋይም በቤቱ ያስቀምጣል። ዋናው ስዕሉ ሳይሆን ስዕሉን ሃይማኖታዊ ስርዓት ከፈጸምክበትና ወደ መንፈስ ቅዱስ ወደሚፈልገው መንገድ ስትሄድ የሚሰማህን ስሜት ነው። አሁን አንተ ዝም ብለ ቅዳሴ ላይ መገኘት አለብ። ዝም ብለ ቅዳሴ ላይ ቆም ሂድና፣ ሲያዛጋ ሲያዛጋ ሲያንጠራራህ መንፈስ ይወጣልሃል። ከዛ ውልቅ ብሎ ሲሄድ ነው። ወደዛ ማያስጠጋኝም ቸርች ራሱ ይህን እዚህ ካለበት ሀገር አንዴ ነው ሀያ አንድ ሰግደተኛ በቃ ዝም ብለህ አባታችን ያል በአፍህ ሀያ አንድ ሰግደተኛ ይችን ካደረግ ስልችት ይለውና ጥሎ ይሄዳል። ልክ አንተ አይምሮህ እየተከፈተ ሲመጣ ደግሞ ሀያ አንዱን ወደ አርባ ሁለት ወደ አርባ አንድ ታደርገዋለህ ከዛ ስልሳ አራት እያለ ስግደትህ እያደገ ይመጣል። አይምሮህ እየተከፈተ ሲመጣ ደግሞ ውሃ ስትባርከው ይባርክልሃል፣ ምግቡንም ስትባርከው ይባርክልሃል። ወደ ሰውነትህ የሚገባው ነገር ሁሉ እየተባረከ ይገባል። ከዛ መንፈስህ ሁሉ አይምሮህ ሁሉ ጤነኛ ይሆናል። ለምን? የተባረከ ነገር የበላ ሰው ጤነኛ ነው የሚሆነው። አመሰግናለሁ። በጣም በጣም። እግዚአብሔር አክብርህ፣ ወንድምህ መልካም። እግዚአብሔር ከአንተ ጋር ይሁን። ሰላም፣ በርታ። አቤት እንዴት አመሽ? እግዚአብሔር ይመስገን ሰላም ነው። እግዚአብሔር ይመስገን አለሁ። ዛሬ ስለ ህልም ነበር የምናወራው። ና እሺ። እና አብዛኛው ጊዜ እኔ በህልሜ ማለት ነው የሆኑ እርኩሷን መናፍስት ይመጡብኝና ሁሌ ማለት ነው በስላሴ ስም በቅዱስ ገብርኤል ስም በቅዱስ ሚካኤል ስም እያልኩኝ ጸበል ስረጭ አጠገቤ ደርሶ ማለት ጸበል ስረጭ ነው ማየው፣ ብዙ ጊዜ በተደጋጋሚ። ስለዚህ በጣም እኮ ግልጽ ነው፣ ምንም እኮ ፍቺ የሚያስፈልገው ነገር አይደለም። በጣም ግልጽ የሆነ ነገር ነው። በነገራችን ላይ የመጀመሪያ ጊዜ ክርስትና የጀመርንበት ወይ ማለቴ ጾም፣ ጸሎት፣ ስግደት የሚባለውን የክርስትና ህይወት ማለት ነው ከኦርቶዶክስ ከመሆን ቀጥሎ መንፈሳዊ ህይወት የሚባለውን ህይወት ስንጀምር መጀመሪያዎቹ ጊዜ የምናያቸው ህልሞች ቅዠት ነው። ይሄ ገደላ ገደል መሮጥ፣ መባረር፣ መሳደድ፣ መጨናነቅ፣ ውሻ ሲያሳድድን ሲጮሁብን ምና ማየት ነው። ከዛ ቀጥሎ ግን ምን ይሆናል? አሁን እንደምትየው መንፈሶቹን እያየሻቸው በጸበል ስትረጫቸውና እና ስትገስጫቸው፣ ከዛ መልአክ ማየት፣ ቅዱሳንን ማናገር፣ ከዛ ቀጥሎ ደግሞ መጪውን ጊዜ እንዴት መሄድ እንዳለብሽ ጥቆማ ይሰጡሻል፣ ይነግሩሻል እና ይሄ በጣም ትልቅ መገለጥ ነው። ደስ ይላል። እንደ ራእይ መገለጥ ባይባልም እንዳንቺ ግን እንዳለሽበት ግን አንድ ደረጃ ከፍ ማለትን ስለሆነ መጠንከር አለብሽ ብዬ ነው የማስበው። ስግደት ታበዣለሽ? አላበዛም። ብዙ አላበዛም ግን ጸበል መጠመቅ ጀምሬ እንደዛ ማለት ጠመቅ ነበር ግን እንደዛ እየተጠመቅኩኝም ስቲል እንደዛ አይነት በተደጋጋሚ እንደዛ አይነት ህል በቃ በየቀኑ ብትጨምሪበት ብትሰግጂ፣ ጸበል ስትጠመቂ ግንባርሽን ትንብቲ። ከዛ በተረፈ ደግሞ እነዚህ መናፍስቶች በተደጋጋሚ ከአንቺ ውጭ የምታያቸው መናፍስቶች ሁልጊዜ በዙሪያሽ የሚያደቡ ናቸውና የሚፈልጉሽ ከሰዎች የሚመጡ መናፍስቶች እንዳሉ እየተከተሉሽ የሚሄዱ መናፍስቶች እንዳሉ ማሳያ ነው። ይሄ ማለት እንድትፈሪ አይደለም ነግርሽ። ግን በተቻለሽ መጠን ስትጠመቂ ግንባርሽን ጸበል አስመች አእምሮሽ ውስጥ ይሄን ነገር ካየሹ በህልምሽ የምታየው እነዚህ መናፍቶች ግንባርሽን ጸበል መጠመቅ አለብሽ። ውሃ ትፈሪያለሽ እንዴ? ውሃ ትፈሪያለሽ እንዴ? አዎ፣ ለዚህ ማለት በመጠመቅ ነው የምትድኙ ማለት ነው። ጸበሉን በህልምሽ የሚያስ ተጠመቂ እያለሽ ነው። አዎ፣ አይ ውሃ በጣም በጣም ጸበል ስጠመቅም በጣም ፈርቼ በቃ ከነካኝ በደንብ እንትን ካልኩኝ በኋላ ነው ትንሽ እንትን ሆነው እንጂ በጣም በጣም ፈራለሁ። ስለዚህ ገላሽን ልትታጠቢ ስትይ ሽንት ምናምን ይመጣል ማለት ነው ፍርሃት። አይ በሙቁ ሆኖም በፍርሃት ነው የምታጠበው እና ምን ታደርጊያለሽ? እንደምንም ብለሽ እጅሽንም ታስረሽን ቢሆን ግንባርሽን ጸበል አስመች፣ ፊት ለፊት መንፈሱን ታገኘዋለሽ። በቃ ፍልሚያው የሚጀምረው የዛን ሰዓት ነው የምትድኝው። እሺ ሌላ ደግሞ አንድ እንትን አንድ ልጨምር። ጀምር በህልሜ ያየሁት ማለት ነው የመምህር ግርማ በዚህ ጊዜ እንትን አንድ ቀን እንትን ብለ ነበር፣ በቅርብ አገልግሎቱ ይጀምራሉ ምናምን ብለ ነበር። በዩቲውብ ላይ ማለት ነው ያሁኑ ያሁኑ ተቋርጧል። ነበር የሆነ ፕሮግራም ላይ ሂዱና ያኔ በቃ እስኪ መቤቴ ፍቀንጅልኝ በቃ መሄድ ከሆነ በህልሜ ያሳይኝ ምናምን ብዬ አልፏል። ያን የመጀመሪያው እሑድ አልፎ በሌላው ቀን ግንባድ የምናየው ወደ እሳቸው የሚያጠምቁበት እኔና ጓደኛዬ ሄድን። ስንሄድ፣ ግን ማአት ሰው ተሰብስቧል። የቤተክርስቲያኑ አጥር ደግሞ ከአጥሩ እላይ ማለት ነው የሆነ ጠንቋይ ተንጠልጥሏል። እዛ ቁጭ ብሎ ሊያዩ ሰው እያየ ማለት ነው ሰዎቹ እኛ ነው ያይናል። አዎ ከዚያ አንድ እግሩ አንድ እግሩ ደግሞ የእባብ ነው። እኔ በጣም ፈራው ሳየው በጣም ፈራውና እቺ ጓደኛዬ እንትን ይዤ በጣም ተጨናነቁኝ። ከዚያ ምን አደረኩኝ? በጣም ሰው አለ፣ ግፊ አለ። ከሱ እይታ ለመውጣት ብዬ ወጥቼ ወደ ሌላ የሆነ አጥር አለ እንደገና ወጥቼ ወደ ሌላ ቦታ ቀየርኩኝ። ከዚያ ስቀይር መጣ ወረደ ጠንቋዩ። ጠንቋይ ወርዶ እንትን ለጓደኛዬ የሆነ እንትን እግሩ አንድ እግሩ እባብ ነበር እና ከእባቡ ተቆርጦ እሷ አበላችው። ሲያበላት ከዚያ እኔ በጣም ደንግጬ ወጣው እና ወጥቼ ከቤተክርስቲያን በሌላ መንገድ ሲሄድ ደግሞ እብድ እብዶች ነበሩ፣ የሆነ እብድ ነበር እና የያዝኩት የመጥምቁ ዮሐንስ ጸበድ ነበር በሀይላንድ ሲሄድ ከዚያ ልመለስ አልኩኝና በቃ አይ፣ ስመለስ ካየኝማ በጣም ይጎዳኛል፣ ከኋላ ኋላዬ ነው የሚሮጠው ብዬ ቀጥ ኮስተር ብዬ በቃ ልክ ሌላ ሰው ሌላ ሰው እኮ ምንም ኮስተር ብሎ እያለፈ ነው፣ እና ኮስተር ብሎ ሲያልፍ እኔም እንደዛ ብዬ ሳልፍ፣ አስራ ሁለት አስራ ሁለት አይ እሷማ ተው አስራ ሁለት ናት አስራ ሁለት ብሎ ጻጣልኝ፣ እኔም አለፍኩኝ። ከዚያ እንደገና ስመለስ በዛ መንገድ ደግሞ ስመለስ ያ እብዱ ሙቶ እንደገና ያ ያ የዛኛው ጠንቋይ እግሩ መጥቶ ፖሊሶች ሲጫወቱበት እግሩ ተቆርጦ ማለት ነው። እሱ ሙቶ ጠንቋይ ሆኖ ሙቶ እንትኑ ሲጫወቱበት እግሩ እንደ ኳስ ሲጫወቱበት አየውና ስነሳ የሆነ የእውነት ነው የመሰለኝ። በቃ የሆነ በጣም ተንቀጥቅጬ የመምህርን ትምህርት ስታዳምጪ እዛ ልሂድ አልሂድ እያልሽ ትጠራጠሪ ነበረ። እዛ ብሄድ ምን ሆኖ ነው? አይደለም እንትን እንጂ በጣም መሄድ ፈልጊ ያኔ እባክሽ በቃ ፍቀጂልኝ እንዲሄድ ቦታውም ደግሞ አላወቅኩትም፣ እና ከዚያ ውይ በቃ መሄድ ከሆነ በህልሜ ያሳይኝ ባክሽ ጸልዬ ነበረ የተኛሁት። እሷ ታውቀዋለች፣ ጓደኛ ጓደኛዬ አለች ታውቀዋለች ወይ አታቆም እሷ ጭራሽ ሌላ ነው እምነቷ። አሁን ወደ እንትኑ እንምጣና ወደ ቁም ነገሩ እንምጣና እዛ እንዳትሄጂ ነው መንፈሱ መጀመሪያ ሲከላከል የነበረው፣ ግን አብሮች ተከትሎች መጥተው ነበረ። አንቺ አሸንፈሽው ሄድሽ። እንግዲህ የህልሙን ነው የምነግርሽ። አሸንፈሽው ሄድሽ እና ጠንቋዩ ኦልሬዲ እዛ ተይዟል ታስሯል ማለት ነው። ዛፉ ላይ ተንጠልጥሎ ከሰዎች ወጥቶ ዛፍ ላይ ይንጠለጠላል ቢለው ነገር የአቡነ ተክለ ሃይማኖት ገድል ላይም አለ አቡነ ተክለ ሃይማኖት ጸበል በሚያጠምቁበት ሰዓት ከሰውየው ላይ ወጥቶ ዛፍ ላይ የተደበቀ ይላል እና ሰውየው ተፈወሰ። ከዛ ወደ ቤቱ ሲሄድ እንደገና ከዛፍ ወርዶ ደግሞ እንደገና መልሶ ሰውየውን ያዘው እና ተክልዬን እንደዚህ እያደረገ አሰቃያቸው የሚል ባለፈውም በተደጋጋሚ ይናገራሉ ይሄን ነገር እና መጨረሻ ላይ ግን ያዙት እና ይሄ መንፈስ፣ አንቺ ላይ ያለው መንፈስ እንዳይቃጠልና እንዳይያዝ ቡዳ አይነ ጥላ ሲባል አቤት ብሎ ላለመጮህ ቀድሞ ከአንቺ ወጥቶ ዙሪያውን አካባቢውን ሲቃኝ ነበረ። አንድ እግሩ እባብ፣ አንድ እግሩ ደግሞ የሰው እግር የሆነው ደግሞ አቅጣጫሽን ለማስቀየር መንገድሽን ለማስቀየር ማሳያ ነውና እባቡ የቤተሰብ ዛር ነው። አንደኛው ደግሞ በአንደኛው በኩል ያለው ደግሞ ከተወለድሽ በኋላ የመጣብሽ መንፈስ መሆኑ ማሳያ ነውና ግን ከህዝቡ ወጥተሽ ደግሞ ለብቻሽ በምትሆኝበት ሰዓት ከዛፉ ወርዶ ጓደኛሽ ልቻል ላብረሽ የነበረችው እኮ እሷ ደግሞ አንድ እግሩን ያበላታል ያልሽው ይሄ እግርን መብላት ማለት እግር እንግዲህ መንገድ ተጓዥ ነው ሌላ ሃይማኖት ማለት ነው ሌላ አቅጣጫ ሌላ መንገድ የሌላ እምነት ትምህርት ነው የምትማረው ያ በአይምሮ ሄዳ እዛ እምነት ውስጥ የምትማረው ትምህርት የእባቡን ስጋ እንደመብላት ነው የሚቆጠረው ለምን የአጋንንትን ምግብ የአጋንንትን ትምህርት የሚቀበሉ ይላል መጽሐፍ ቅዱስ ሲናገር ይህ የአጋንንት ትምህርት ነው ይላል ስለዚህ እንደ ምግብ ነው የሚቆጠረው ስለዚህ እህትሽ ማነው ጓደኛሽ ያንን የአጋንንቱን አንደኛውን እግሩን መብላቷ፣ ሌላ አቅጣጫ፣ ሌላ መንገድ። የእሷ መንገድ በፍጹም ከአንቺ ጋር የሚሄድ አይደለም። የአንቺ የራስሽ ራሱ በተሳሳተ መንገድ ነበር ይሄድ ገባሽ። ግን ብትሄጅም፣ በዛ በኩል ብትሄጅም ግን ቅዱስ ሚካኤል እየጠበቀሽ እንደሆነ ማሳያው አስራ ሁለቱ አስራ ሁለቱ ያለው እብዱ ራሱ ቅዱስ ሚካኤል ጠባቀሽ እንደሆነ ማሳያ ነው። እና ይሄ ነው እንዳትሄጂ እንዳትፈወሺ ያለው መፈስ መጨረሻ ላይ ፖሊሶቹ በእግሩ በጠንቋዩ እግር ሲጫወትበት ያየሹ፣ ደግሞ ፖሊሱ የተባሉት ደግሞ መላእክቶች ናቸው። ጊዜ መላእክት በፖሊስ ነው የሚመሰሉት፣ አሁን ባለንበት ዘመን። በድሮ በወታደር ይመሰላሉ፣ ወታደር ተመስለው ይገለጡ ነበር። እና ፖሊሶች የተባሉት ይሄ የጠንቋዩን እግር ማለት ይሄ አሁን እኛ የምናጋልጠው መንገድ ማለት ነው። እኔ አሁን በአደባባይ ያደ ያወጣሁት ይሄው እያጋለጥኳቸው አይደለም? ያ ማለት ያ ማለት ነው። ፖሊሶቹ ሲጫወቱበት ያየሾ ይኸው በአደባባይ ሚስጥሩን ዘከዘክንበት። ምንም በቃ አዲስ ነገር የለም። ሲፈራ ስንት ዘመን ሙሉ ሲፈሩት የነበረ ጠንቋይ ደብተራ ሲፈራ የነበረ ይኸው በአደባባይ አሰጣንለት አወጣ ነው። መጽሐፍ ቅዱስም ይናገራል በመጨረሻው ዘመን ወደ ግልጥ የማይመጣ የተሰወረ የማይታይ የተከደነ ነገር የለም። ሁሉ ነገር ወደ ግልጥ ይመጣል ነው የሚለው ማቴዎስ ወንጌል ላይ ስለዚህ ያ በአደባባይ እግሩን ሲጫወቱበት ያየሸው፣ እንደዚህ መምህርም እያሰሩ ወደ ሲኦል የሚሸኙት፣ እኛም እዚህ በአደባባይ ስራውን የምናጋልጠው ሆኖ በቃ ተራ ነገር ሆነ ማለት ነው። ይህን የፈራሽው አሁን ያልከው ነገር